አልሃጅ አሊኮ ዳንጎቴ፣ እንዲሁም የቻይና ወንድማችንና ለዚህ ኢንቨስትመንት ከሩቅ ምስራቅ የመጣው አው ብራደር ጁ ጎንሸን የጂሲኤል ፕሬዚዳንት ና ቸርማን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ እዚህ ስፍራ የተገኛችው ኢትዮጵያውያን፣ በየቤታችሁ የምትገኙ ኢትዮጵያውያን በሙሉ ትላልቅ ነገር ለመጀመር የጀመርነውን ለመጨረስ የኢትዮጵያን ልክ ለማስተካከል ወደሚገባን የብልጽግና ማማ ለመውጣት በምናደርገው ጥረት ሁሉ መከናወን የሰጠን የተናገርነውን እንድንተገብር የረዳን ፈጣሪያችን እጅጉኑ የተመሰገነ ይሁን። ዛሬ ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አምርቂ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች ስራ አይደለም፣ ስራዎች የምናስጀምርበት እለት ነው። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን። ምክንያቱም እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ። ይህ ቀን ለኢትዮጵያውያን ታላቅ ቀን ስለሆነ ለመላው ኢትዮጵያውያንና ኢትዮጵያ ወዳጆች እንዲሁም የኢትዮጵያ የልማት እውነተኛ አጋሮች እንደ አሊኮ ዳንጎቴ እና እንደ ጁ ያሉትን ጨምሮ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ትወዳለሁ። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቅን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ አስር ቢሊዮን ዶላር የሚጠጋ ኢንቨስትመንት በሱማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት ወዳለሁ ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት፣ መትጋት፣ መትጋት፣ መስራት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 ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸዋሉ። የሰላሳውም የቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት አምስትና ስድስት ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የሶስት ነጥብ አምስት ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው፣ እንዲሁም እጅግ ግዙፍ የሆነ የፈርትላይዘር የማዳበሪያ ፋብሪካ፣ ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከመቶ ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን። ሶስት ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀመራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዶላር ይጠጋሉ። በቅርቡ የተፈራረምነው የኒውክሌር ፕላንት ከአምስት እስከ ሰባት ቢሊዮን ዳላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪ እና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ አስር ቢሊዮን ዳላር የሚጠጋ ፕሮጀክት ይሆናል። የሀውሱ ሲጨመር ሰላሳው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓ ም እንደ አውሮፓውያን አቆጣጠር በአሰብ ፖርት አካባቢ 500 ሺህ ሜትሪክቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከአራት ዓመት በኋላ 1963 ዓ.ም ተመረጥ፣ ወደ 800000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው፣ ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን፣ እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሀዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀምርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው፣ ቢያንስ አራት ጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800 ሺህ ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ የያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው ይሆን ነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ስተ ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ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 የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን፣ ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፤ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ። ታላቅ ታሪክ ነው በሶማሌ ክልል ላለፉት መቶ አመታት ተደምሮ 10 ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል፣ ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት፣ ሰላማችሁን እንድትጠብቁ፣ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምኖ ስለመጡ እንክብካቤ ያስፈልጋቸዋል በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ ያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የነዚህ ስድስት ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዷ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ ከኛ ጋር ሞር ኢንቨስት እንዲያደርጉ የእርስዎን ኃላፊነት እንዲወጡ በአክብሮት ላሳስቦ እወዳለሁ! መላው ኢትዮጵያውያን እንኳን ደስ ያላችሁ። ታላቅ ቀን ነው፣ የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል። ወንድሜ አልሃጅ አሊኮ ዳንጎቴ ስላመንከን፣ ሀብትህን፣ እውቀትህን፣ ገንዘብህን እኛ ጋ ለማፍሰስ ስለፈቀድክ በመላው የኢትዮጵያ ህዝብ ስም ያለኝን ክብርና ፍቅር ስገልጽልህ በታላቅ ደስታ ነው። እንዲሁም ወንድማችን ጁ ከሩቅ ምስራቅ ኢትዮጵያን ወዳጅ ኢትዮጵያን የሚያምን ሆኖ በቻይና መንግሥት ድጋፍ እንደዚህ ያለውን ትላልቅ ኢንቨስትመንት ሊሰራ ከኛ ጋር ስለመጣ እጅግ ደስተኛ መሆናችን ያለንን ፍቅርና አክብሮት ልገልጽላችሁ እወዳለሁ ለሁለቱም ባለ ሀብቶች፣ ላረጋግጥላቸው የምፈልገው ኢትዮጵያ ውስጥ በመንግስት ደረጃ ኮራፕሽን ቦታ የለውም። አንድም ብር ባልተገባ መንገድ ላልተገባ ሰው አታውሉም። ሀብታችሁ ሙሉ በሙሉ የሚውለው ለታለመለት ዓላማ ብቻ ሲሆን፣ የእኔና የጓደኞቼ ስራ እናንተንና ህዝባችንን በንጽህና ማገልገል ስለሆነ ኮራፕሽን ፍሪ ብቻ ሳይሆን በጣም ፋስት ሰርቪስ እየሰጠን የምናስደስታችሁ መሆኑን በድጋሚ ቃል ልገባላችሁ እፈልጋለሁ። ይህ ፕሮጀክት እንዲሳካ በጣም በርካታ ወገኖች ከፍተኛ ትብብርና ስራ አድርገዋል። ከነዚህ ውስጥ ጥቂቶቹን ለማመስገን እወዳለሁ። የቀድሞ የትራንስፖርት ሚኒስቴር ዳግማዊት ሞጎስ ይህ ጉዳይ ተጀምሮ እስኪያልቅ ልክ እንደ ድሮ በታማኝነት ሀገሯን ለማገልገል የሚያስደንቅ ብቃትና ቁርጠኝነት ስላሳየች በእናንተ ፊት እንዳመሰግናት ይፈቀደልኝ። ኢንጂነር ሀብታሙ ተገኝ፣ ሚኒስትር ዴኤታዎች፣ የማዕድን ሚኒስትር አባላት እስካሁን ያሳያችሁ ትጋት የሚያስደንቅ ነው። ስራው እስከሚጠናቀቅ በዚሁ መንፈስ እንድትቀጥሉ አደራ ልላችሁ ወዳለሁ። የሶማሌ ክልል ፕሬዝዳንት፣ የካቢኔ አባላት እና ማህበረሰቡ ይህንን ልማት በከፍተኛ ደስታ ተቀብሎ አስፈላጊውን ትብብር ማድረግ በመቻላቸው ከፍተኛ ምስጋና ይገባቸዋል። እነሱንም አመስገን እፈልጋለሁ። መላው ኢትዮጵያውያን የአፋር ወንድሞቻችን፣ የኦሮሚያ ወንድሞቻችን፣ የትግራይ ወንድሞቻችን፣ የአማራ፣ የቤኒሻንጉል፣ የጋምቤላ፣ የሀረሪ ወንድሞቻችን፣ በደቡብ በሲዳማ ያሉ ወንድሞቻችን፣ ሁሉም ለሶማሌ ለወጣው ፀሐይ፣ እንኳን ደስ ያላችሁ ማለት እፈልጋለሁ። የኢትዮጵያ መንግስት በዚህ ውስጥ በሁሉም ፕሮጀክቶች ትላልቅ ሼር ባለቤት ስለሆነ ለኢንቨስተር እየሰጠን ሳይሆን ከኢንቨስተሮች ጋር በጋራ ማዳበሪያውም ግማሽ የሚተካከል ሀብት የኛ ነው። በሪፋይነሪውም፣ በክሪፕቶውም፣ በሁሉም የኢትዮጵያ የሚገባትን ያክል ሼር ይዛ አብራ ስለምትሰራ መላው ኢትዮጵያውያን እንኳን ደስ አላችሁ። ዛሬ ጀምረናል። ጨርሰን ደግሞ እናሳያችኋለን። እጅግ አድርጌ አመሰግናል።